ወንጌል የሌላ ዓለም ዜና ነው። ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አራት ላይ ወንጌላችን የተከደነ ቢሆን ይላል። የተከደነው ለማያምኑት ነው። አንተ ወንጌል ይከደናል። ወንጌል መከደን ማለት ማለት ነው። የተዘጋ ባይብል ማለት እኮ አይደለም። የወንጌል መከደን ማለት የሰማይ መዘጋት ማለት፣ የመረዳት ጨለማ ማለት ነው። አንድ ሰው ወንጌል ሄዶ ሲሰብክ የጌታ ኢየሱስ ክርስቶስን ጉድ ኒውስ ሲናገር፣ አንደኛ የሚናገረውን የወንጌል ኒውስ መረዳት አለበት። የምትነግራቸው ሰዎች ስለምትነግራቸው ቃል እውቀት እንደሌላቸው ማወቅ አለበት። ስለዚህ ዌን ዩ ጎ ኤን ፕሪች ዘ ጋስፕል ዌን ዩ ጎ ኤን ዊትነስ ምንድነው? አንተ ብርሃኑ ያለ ያ ሰውዬ ደግሞ እውር የሆነ ይሄኛው፣ አይናማ ነው፣ ቆንጆ ነው መልኩ። አብሮ ይበላል፣ ያወራል፣ ይጠጣል። ግን ውስጡ ለወንጌል ለዚህ ለእግዚአብሔር ዓለም የተሸፈነ የታወረ እንደሆነ መረዳት አለበት። ፊዚካል አይነ ስውር የሆነ ሰው ያችን ዱላውን ተቀብላ ና አሳይሃለሁ ብለ የማያውቀው ሰፈር አምጥተ ና በዚህ ሄድ ብትለው ይሄዳል። እንዲህ እንዲህ እያለ ይሄዳል። ከዛ በኋላ ያው ነገር ይመታዋል፣ ሊወድቅ ሊጎዳ ጎዳ አይችልም። የማያምን ሰው በሰይጣን አእምሮ የታወረን ሰው ወንጌል ስትነግረው የማሳየትና የመምራት ጥበብ ከሌለ ሰው ይሆን ታሰናክለው። እንደዛ ነው። ኢየሱስ አሁን ለምሳሌ እናንተ የዓለም ብርሃን ናችሁ ይላላል። ምን ማለት ነው? የዓለም ብርሃን ማለት ላይት ያለው አንደርስታንዲንግ ያለው ማለት ነው። ሌላ ዓለም የገባው ማለት ነው። የእግዚአብሔር ዓለምን የሚያቅ ማለት ነው። ሄደ ወንጌል ስሰብክ አንደኛ መጸለይ ያለብህ ፣ ምክንያቱም ስፒሪት ከስፒሪት ጋር ውጊያ ነው። በዛ ወንጌል የምስራች ዜና ነው አደለ? የምስራች ምስር ብላ እስኪ ንገረኝ አደለ? እኛስ የምስራ ችኳር ለምናገር የጥፋት ውሃ ሊያቃጥላችሁ መጥቷል ምናምን የሚያስፈራ ይሄ ምስራች ነው? የምስራች ምንድን ነው? ዋጋ ተከፍሎላል። እግዚአብሔር በጣም ይወዳል። ከኃጢአት ነፃውናል። የእግዚአብሔር ምሕረት በነፃ ጸጋው በነፃ እንካ እግዚአብሔር ይወዳል። ያ ነው ጉድ ኒውስ።